ሁሉን አቀፍ የቱሪስት መስህቦች ቀጠና የሆነችው አፋር ክልል ከሀገሪቱ አልፎ ዓለምን ያስደነቁ ጠበብቶችን ያመራመሩ መስህቦች ምድር ነው። በተፈጥሯዊ መስህብነት ከሚጠቀሱት የምድራችን ድንቅ የተፈጥሮ ገጽታዎች የዳሎል ዝቅተኛ ቦታዎች፣ በህብር የደመቁ የተለያዩ ማዕድናትና ቅርጾች፣ የኤርታሌ እሳ የከተሞች ልማት ለኢትዮጵያ ልህቀት ብልጽግናና እድገት አካል ወሳኝ ነው። በሰመራ ከተማ እየተሰራ ያለው የኮሪደር ልማት ስራ የከተማዋን ገጽታ ሳቢ በሚያደርግ መልኩ ቀይሯታል። ሰመራ ላይ 1991 ጀምሮ እየሎን ያለንን እዚህ የነበረው ማለት አፈር ነበር። ምንም ነገር የለም የነበረ፣ ወደዛ በኩል ምንም ነገር የለም፣ ምንም ነገር የለም። አስፋልት ብቻ የሆነ ብረቶች ሰርቶ ነበረ

ቦታውም ለአይን ለአይን ደስ አይልም። እንደውም አቧራ ነው። አሁን ደግሞ የተለወጠው የእግረኛው መንገድ ተሰርቷል። ለምታዩትም ቦታው በጣም ያምራል እና ዛሬ ልደቴን እያከበርኩበት እርገኛለሁ እዚህ መጥቼ እየተነሳ ያለሁት አሁን ቦታውም ስለጸዳ እና ውብ ስለሆነ ነው። ድሮ በድሮ ቢሆን ግን ለአይንም ያስጠላል፣ ለሌላም ለችግር ያጋልጣል ነበረ። ቤተ መንግስት አካባቢ ማለት የልጆች መጫወታ መዝናኛ ቦታ እንዚ እንደዚህ አይነት ቦታዎቹ በዩ አክታቸው ላይ ተሰርተዋል። ኮሪደር ልማት ማለት እንደዚህ ለልጆቹ ማለት አእምሮ ወጣቶችን ደግሞ ውብና እንትን ለማድረግ ራሱ ይሲባል። አገሩ ደግሞ ልማት ነው። ከዚህ በፊት የለም ነበር። አሁን ሁሉ ተሰርቶ በቃ ሌላ ክልሎቹ እየደረስኩልን እንኛ አዋያ። እሺ ይሄ የኮሪደር ልማት የመኪና መንገዱ ሮጊያ ኮሪደር ልማት ክቡር ጠቅላይ ሚኒስትር በሰጡት አቅጣጫ መሠረት ፌዝ ዋን ሁለት ኪሎ ሜትር ነው የተጀመረው። በሁለት ኪሎ ሜትር ውስጥ የሚካተቱ ነገሮች ምክንያቱም የሚሠራውን ኮሪደር አፋርን ሊገልጽ በሚችል መልኩ የአፋርን ቱሪዝም የአፋርን ሀብት ሊገልጽ በሚችል መልኩ ነው ዲዛይን የተደረገው። በሁለት ኪሎ ሜትር ውስጥ ቢያንስ ወደ አራት ባርኮች አሉት። እነዚህ ባርኮች ደግሞ እያንዳንዱ ቦታ ላይ አፋርን ሊገልጽ የሚችል ለምሳሌ ኤርት ዓሌ እዛ ከመሄዳቸው ባሻገር እዚሁ ሊታይ በሚችል መልኩ ነው ዲዛይኑ የተደረገው እና እንደገና ደግሞ አፋርን ሊገልጽ የሚችለው ባህላዊ ግሌ ብቸኛ አፋር የሚጠቀምበትን ግሌ አደባባይ ላይ ግሌ እንዲሰራ ነው የተደረገው። ሁለተኛ ደግሞ አሁን ያለንበትን አደባባይ ላይ የአፋር ካዑንታ የሚባል ዲዛይን ተደርጎ ነው እየተሰራ ያለውን ኮሪደር ልማት አጠቃላይ በኢትዮጵያ ደረጃ እየተከናወነ ያለ አገራዊ ፕሮጀክት ነው። ይህ ፕሮጀክት ደግሞ ከደረሰበት አካባቢዎች መካከል በዚህ ፕሮጀክት ተጠቃሚ ከሆኑ አካባቢዎች መካከል የኛ ከተማ ሰመራ ከተማ አንዷ ከተማ ነች። ያው ሰመራ ከተማ ከዚህ በፊት የነበረበት ሁኔታ የሚታወቅ ነው። ሰመራ ከተማ ደግሞ ከቅርብ ጊዜ ወዲህ ፈጣን እድገቶች ላይ ያለች ከተማ ነች። በተለይ ከ2010 ወዲህ ባሉት ጊዜያቶች ውስጥ በርካታ ሆቴሎች የተገነቡበት ሁኔታ ነው ያለው። በርካታ ኢንዱስትሪዎች የተገነቡበት ሁኔታ ነው ያለው። ስለዚህ እነዚህ የሆቴል ኢንቨስትመንቱን ማኑፋክቸሪንግ ኢንቨስትመንቱን አጠቃላይ እነዚህን ደግሞ ውበት ያጎናጸፈ ትልቅ ፕሮጀክት ነውና አጠቃላይ ጠቅላላ ስናደረገው ገጸ ብዙ ፕረጋቶች ያሉበት ፕሮጀክት ነው ይሄ ሰመራ ኮሪደር ልማት ፕሮጀክት። በኮሪደር ልማት ፕሮጀክት ውስጥ የተለያዩ ስራዎችን ይዞ ነው ያለው የ21 ኪሎ ሜትር መንገድ ስራ ከነተፋሰሱ፣ የሳይክል ሌን ስራ፣ የእግረኛ መጓዣ ቴራዞ፣ የአራት ፓርኮች በውስጣቸው የተለያዩ የማዝናኛ ማዕከሎች ያሉባቸው አራት ፓርኮች አሉ። እንዲሁም በተጨማሪ ከመንገዱ ጋር ተያይዞ ያሉ የተለያዩ የፖልና የመብራት ስራዎች አሉ። ከዚህ በተጨማሪ የማካሄድ ደረጃ ያለው የፉትቦል ፊልድ ስቴዲየም አለ። ኮሪደር ልማቱን መልክ ሊጨምሩ ይችላሉ ተብለው ታሳቢ የተደረጉ የተለያዩ የኮንስትራክሽን ስራዎች አብረው እየተሰሩ ያለበት ሁኔታ ነው ያለው። ከተሞች ለነዋሪዎቻቸው ጽዱ፣ ለኑሮ ምቹና ለኢኮኖሚ እንቅስቃሴ ማዕከል ምቹ የማድረግ ዓላማ ተይዞ የኮሪደር ልማት ሥራ እየተሰራ ይገኛል። ክልሎችና ከተሞች የልማቱ ተጠቃሚ እየሆኑም ነው። በሰመራ ላይም እየተሰራ ያለው የኮሪደር ልማት ስራ የከተማዋን ገጽታ ከመቀየር ባሻገር ለበርካታ ነዋሪዎች ምቹ የመዝናኛ ስፍራ እየተሰራለትም ይገኛል። ሕጻናት መጫዋቻ እዚህ አካባቢ ላይ አልነበረም። ሕጻናት ልጆች ያው ጠዋት ትምህርት ቤት ብለው ወይ በረፍት ጊዜያቸው የሚዝናኑበት አካባቢ አልነበረም። ፕሮጀክት ልማቱ ያንን ያካተተ ነው፤ የሕጻናት መጫዋቻዎችን፣ መናፈሻዎችን። አጠቃላይ አፋር እንደሚታወቀው ሞቃታማ የሆነ አካባቢ ነውና ይህንን ሙቀቱንም ደግሞ ለመቋቋም ግሪኒፊኬሽን ጋር ተያይዞ የራሱን አስተዋጽኦ ያበረከተ ትልቅ ፕሮጀክት ነው ማለት ይቻላል እና በተጨማሪም ደግሞ ሰመራና አካባቢ ላይ የነበረውንም የስራ ባህልንም የለወጠ ፕሮጀክት ነው። የእኛ ማህበረሰብ እንደሚታወቀው አርብቶ አደር ማህበረሰብ ነው እና ከአርብቶ አደርነት ወደ የተለያዩ የእጅ ፈጠራ ስራዎች አብዛኛው አሁን እዚህ ስራ ላይ ተሳታፊ የሆኑት የዚሁ አካባቢ ሰዎች ናቸው እና ገቢ ከመፍጠር አንጻር የራሱ የሆነ ትልቅ ሚና የተጫወተ ፕሮጀክት ነው ማለት ይቻላል እና አጠቃላይ ሰመራ ላይ መነቃቃትን የፈጠረ ፕሮጀክት ነው። ፕሮጀክቱ ጋር ተያይዞ የተሰሩ ፓርኮች አሉ። እነዚ ፓርኮች መልሶ ለመንግስት ገቢ ኢንካም ጄኔሬት የሚያደርጉበት ሁኔታ ነው ያለው። እዚህ ከሚሰራው ሰራተኛ ላይ ደግሞ የተለያየ የገቢ ምንጭ የፈጠረ ፕሮጀክት በመሆኑ ለአካባቢው የራሱ ሁኔት ቻለ የገቢ አስተዋጽኦ ይኖራል የሚል እምነት አለን። የኮሪደር ልማት ከመሰራቱ በፊትና ከተማው አሁን ያለበት ገጽታ ስናይ ሰፊ ልዩነት አለው። ኮሪደር የተሰራበት አካባቢ አየሩ ራሱ ቀዝቀዝ ይላል፣ ብቻ ለየት ያለ ደስ የሚል ነገር አለው። አውራ መንገድ ላይ ያለው አስፓልቱ አካባቢ የነበሩ ቤቶች የአካባቢውን እድገት በሚመጥን ደረጃ እየተሰሩ ነው። አካባቢውም ውብ ሆኗል። አዋዬ የተቀዳ ምን ቱሪስትም ይምጣ ማንም ኢትዮጵያዊ ይምጣ፣ ከሌላም አካባቢ መጣ አፋር ይምጣ እንዲሁ አይቶ አፋር እንደዚህ ነው ማለት አፋር እንዲህ ነው ብሎ መናገር የሚችልበትን እይታ እንድሰጥ ነው ዲዛይኑ የተደረገው እና ይህንን ስራ ቢያንስ አሁን ከተጀመረ ወደ ስድስት ሰባት ተዋሮች ያልፋሉ። ስለዚህ አጠቃላይ ወደ ሁለት ቢሊዮን ብር ፕሮጀክት ነው የተሰራ ያለውና በክልሉ መንግስት ነው የተሰራ ያለውና እንደ ክልላችን ክቡር ፕሬዚዳንት ቀን ማታም የሚከታተልና የሚያየው ፕሮጀክት ስለሆነ ማህበረሰቡም ደግሞ ቀጣይ ትውልድ ለቀጣይ ትውልድ የሚታርፍ ወጣቶች ሊዝናኑባት የሚችሉ ህጻናት ከትምህርት ገበታቸው ወጥቶ ልዝናኑ በሚችሉበት መልኩ ነው ዲዛይን የተደረገውና ቢያንስ ከፍተኛ የስራ እድል ለአካባቢ ማህበረሰብ የፈጠረ በቋሚና በጊዜያዊ ቢያንስ ከአምስት ሺህ በላይ ሰራተኞች ናቸው የተቀጠሩበት። አረባ ቦታ ነበር፣ አሁን ያው ደረጃ የያዘ ቦታ ሆነ። አሁን ወጣቱም እየመጣ ይዝናናበታል። ሁሉ ሁሉ ሰው ደስ ይላል ነው በቃ። ጀምረ ጀምረ ሁሉ ሰው እየሰራ በቃ እየተጠቀምን ነው። አሪፍ ነው። በጣም አሪፍ ነው። ያው መጨረሻውን አለ ያሳምርልን ነው በቃ ማንኛውን ስራ እንሰራለን፣ ግባታ ስራ እንሰራለን፣ ያለውን ስራ ያው የሚያምረውን ሁላ መንግሥት ያሰበበትን ሥራ ሁላ እንሰራለን። የከተሞች መሰረተ ልማት ዝርጋታ ከአረንጓዴ ልማት ስራ ጋር ተመጋጋቢ በሆነ መንገድ እየተሰራበት ይገኛል። ይህ የተቀናጀ አካሄድ የከተሞችን የማደግ አቅም ከፍ በማድረግ ለአገር እድገት አስተማማኝ አስተዋጽኦ እንደሚያበረክት ይነገርለታል። በሰመራ ከተማ እየተሰራ ያለው የኮሪደር ልማት የአኗኗር እሴትን የሚያጠናክር እንደሆነ ባለሙያዎች ያነሳሉ። ይህ ኮሪደር በውስጡ የተለያዩ የአፋርን እሴትን፣ ወግን፣ ባህልን፣ ካልቸርን የያዘ አክቲቪቲ ኮምፖኔንቶችን የያዙ ፕሮጀክት ነው። ሁለት ኪሎ ሜትር ቢሆንም ተጨማሪ ሌኖች አሉት። የነበረው አንድ ሁለት ሌን ነው ራይት ሳይድም ሉፍት ሳይድም አንዳንድ ሌን ጨምርን ንገድ መስፋፊያ ስራ ያካተተ ነው። ሳይክል ሌንም ሜት እንዲሁም ሳይክል ሌንም ሁት ሜትር ዋኮይም 5ት ሜትር የሆነበት ስታንዳርድ መሠረት የትልት ላይኖች አሉት። ሚንገድ ዳር ደግሞ ስማርትፖል የውጭ ፖሎ የተጠቃል ነው። የተለያዩ ደግሞ መሰረተ ልማት ስራዎች ራይት ሳድን ልፍት ሳድን መንገዱን ተካትሎ የተለያዩ ባርኮች አሉት ማለት ነው። በሁለት ክልሎትም ውስጥ ብዙ ስራዎች አሉ ማለት ነው። ባለበት ሁኔታ ኦልሞስት የማጠናቀቂያ ስራ ላይን ያለ ነው። እንደምታዩት ፓርኮቹ ፋውንቴን ፋውንቴኖች ገጠባ፣ እንዲሁም የተለያዩ የእርማት ስራዎች፣ የፊኒሽንግ ስራዎች ማለት ነው። እንደምታዩት የመብራት ማብራው ስራ አልቋል። ኦልሞስት የቴራዞና የሰልክ ሳይክሊንግ ስራ ከ95% በሚባል ደረጃ አልቋል። አሁን ከዚህ በኋላ የሚቀረው ዋናው ስራ የአስፋልት ኦቨርሌይ ስራ ነው። ሶ የአስፋልት ኦቨርሌይ ስራ በቀጣይ ጥቂት ቀናት ለማጠናቀቅ ርብርብ እየተደረገ ይገኛል። ሁለት ክልሎች ውስጥ ብዙ ስራዎች አሉ ማለት ነው፣ ከሌሎች አካባቢ በተለየ ሁኔታ። ስለዚህ እነዚህን ስትራክቸሮች ስናያቸው ፓርክ ላይ የልጆች መጫወቻና ሁለት ፏፏቴ ፕላዛና እንዲሁም ካፍቴሪያ አገልግሎትና ሽንት ቤት የተለያዩ ላንድስኬፕ ያካተተ የባርክ ስራዎች እየተሰራበት ያለበት ሁኔታ አለ ባርክቱ ቱ ላይ ደግሞ አሁን ያለንበት ቦታ ላይ ደግሞ እነዚህን ፏፏቴ ላይ የአፋር ቆልቆሎዎች እንደ ትራስ የሚጠቀሙት ስትራክቸር ነው። በዚህኛው በኩል የሚታየው ማለት ነው። ሁለት ፏፏቴ ያለው ሶስት ዶም ስትራክቸር የአፋርን እሴት ምክንያቱም አፋር ባህላዊ አፋር አሪ የሚባል እንደ ዶም ስትራክቸር የአፋርን እሴትን በጠበቅ መልኩ የሚሰሩ መሰረተ ልማቶች ለቀጣይ ትውልድ ምቹና ደሞ ባህሉና እሴቱን በጠበቀ መልኩ መሰረት ስለሚጠበቅብን የተሰሩ ልማት ስራዎች አፋርን የሚገልጹ አክቲቪቲዎች አካትተናል ማለት ነው። እዚህ ሶስት የሚታዩት የዶም ስትራክቸር የአፋር አሪ ነው። ሁለት አንዱ ሙዚየም፣ ሁለቱ ለአገልግሎት ክፍት ይደረጋል ነው። ሶስተኛው ደግሞ በዚህኛው ፓርክ ውስጥ ልዩ የሚያደርገው ደግሞ አምፊቲያትር አለ። የራሱ ፏፏቴ አለ። አምፊቲያትር አለ። የተለያዩ ፕሮግራሞች ማስተናገድ የሚችልበት አምፊቲያትር አለ ማለት ነው። ፓርክ ስሪ ደግሞ ፕላዛ እና የተለያዩ ፏፏቴ እና የተለያዩ ላንድስኬፕ ስራዎች ያካተተ ዌልካም አፋር የሚል ስክሪን ደግሞ ከጀርባ ያለበት፣ እንዲሁም ደግሞ ፓርክ ፎር ላይ ደግሞ ሁለት ዶም ስትራክቸር እና የአፋርን ባህልን እሴትን የጠበቀ መልኩ ሼድ ስትራክቸሮችም አሉት። ላንድስኬፕ ማለት ሁለት ደግሞ የአፋር ግመልን በውስጡ ያካተት ፏፏቴ ያለ አረንጓዴ ማንነት ላይ ደግሞ ከፍተኛ ትኩረት ተሰጥቶት የተሰራበት ያለ አካባቢ ነው። ይህ አካባቢና ምክንያቱም ይህ ፕሮጀክት ማካታት ይገባው የነበረ ና አካቶ የመጣው ነገር እኛ ስንፈልገ የነበረው ትልቁ ነጥብ አረንጓዴ ማንነት ነው። ይሄ በተለይ ይህ አካባቢ ሞቃታማ አካባቢ ነው ያልን እንደነበረው። ስለዚህ ከአረንጓዴ ነቱ ጀምሮ ፓርኮቹን ጨምሮ መናፈሻዎቹን ጨምሮ ወኹዮቹን ጨምሮ ኢቭን ማታ ማታ ሳይክል ለመንዳትም ቀንቀንም ደግሞ ሳይክል ለመንዳትም የሳይክል ወይክ ወኩይ ያካተተና በአይነቱ ለየት ያለ ነው ለኛ አካባቢ። ይህ የኮሪደር ልማት ገቢን ከማስገኘት አንፃር ለምሳሌ አሁን ሰመራ ላይ በተለይ ለሆቴል ኢንቨስትመንት ልዩ ትኩረት አድርገው እየሰሩ ያሉ አካላቶች እየተበራከቱበት ያለ ሁኔታ ነው ያለውና አካባቢውም ለተለያየ ኤሪያዎች ቅርበት ላይ የሚገኝ አካባቢ ስለሆነ ትላልቅ ሆቴሎች እየተገናቡ ነው። ለነዛ ሆቴሎች ደግሞ ራሱን የቻለ የስራ እድል ይዞላቸው የመጣ ነው። ተቋሙ ባለው መዋቅር መሰረት ፕሮጀክቱ የራሱ የፒይ አደረጃጀት አለው። ያ ማለት ቀጥታ ለዋና ስራ አስፈጻሚ ተጠሪ የሆነ የስራ መሪ ነው ፕሮጀክቱን እየመራ ያለው። በቀጥታ ፕሮጀክቱ ላይ ያሉ ማንኛውንም ጉዳዮች በቀጥታ ከዋና ስራ አስፈጻሚ ጋር ነው በቀጥታ ግንኙነት የሚያደርገው። ይሄ የፒያ አደረጃጀት ተቋሙ እንደ አዲስ የተገበረው አደረጃጀት ነው። ሶ ከመጀመሪያዎቹ ፕሮጀክቶች አንዱ የሰመራ ኮሪደር ልማት ፕሮጀክት ነው። ሶ ውጤታማ ውጤትም አግኝተንበታል ብለን ነው የምናስበው። ፕሮጀክቱ በርካታ አካላቶች በቅንጅት እየሰሩት ያለ ፕሮጀክት ነው። አንድ ግለሰብ በባለቤትነት ወይም አንድ ተቋም በባለቤትነት ወስዶት የሚሰራው ፕሮጀክት ሳይሆን በቅንጅት የተሰራ ያለ ፕሮጀክት ነው። ከውሃ መስመር ዝርጋታ ጀምሮ፣ ከቴሌኮም አገልግሎቶች ጀምሮ፣ ከመብራት አገልግሎቶች ጀምሮ ለምሳሌ አሁን እነዚህ መንገድ ላይ የተጋጠሙ ፖሎች እያንዳንዳቸው የቻርጅ ኬብል የምናገኝበት አካባቢ ነው እና ያለው አካባቢው ደግሞ የዩኒቨርሲቲ ተማሪዎች በብዛት ማታ እንደምታዩት ወክ የሚያደርጉበት አካባቢ ነው እና ብዙ አካላቶች በቅንጅት የሰሩት ስራ ነው ለማለት ይቻላል። መብራት ኃይሎች ውሃ ለምሳሌ የውሃ መስመር በተለይ አስፋልት አካባቢዎች ጋር ተያይዞ በኋላ የሚቆፈሩበትና ግንባታዎቹን የማፍረስ ሁኔታ ነበር እና ከዚህ በፊት የነበረው ያንን ታሳቢ ያደረገ ስራ ቀድሞ በመሰራቱ በርካታ አካላቶች በቅንጅት የሰሩት ስራ ነው እና ማህበረሰቡ ደግሞ በባለቤትነት ክፍያ በማይጠይቁበት ሁኔታ በበጎ ፈቃደኝነት ደግሞ እየሰሩ ያለበት ሁኔታ ነው ያለውና ይህ አንድ ግለሰብ ወይም አንድ ተቋም ብቻውን የሰራ ሳይሆን የቅንጅት ስራም ከሌሎች አካባቢዎች በተለያየ መልኩ የታየበት አካባቢ ነው ለማለት ያስደፍራል። ሄላልህ ይ አጠቃላይ የተሰራው ስራ ወደ ሶስት ኪሎ ሜትር አካባቢ የሚሆን ስራ ተሰርቷል። ሲቀጥል ይሄ መንገዱን የማስዋብ የሳይክልና ና የእግረኛ መንገድ እና መኪና የሚያስተላልፉ መንገዶችን ብቻ ሳይሆን ታሳቢ የተደረገው ማህበረሰብ ተኮር ስራም ተሰርቷል። በተደራጅተው መስራት ለሚችሉ ሰዎች አጠቃላይ የተወሳሰኑ ነገሮች ወጣቶች ተደራጅቶ መስራት የሚችሉበት ፓርኮችም አሉ። የህጻናት መጫወቻ፣ የወጣቶች መዝናኛን አጠቃላይ ያቀፈ ነው። ከዚህ በፊት የነበረው መንገድ አንድ መኪና ከቆመ አንድ መኪና ማሳላፍ የሚችል መንገድ ነበር። በዚህ ሰዓት ላይ ደግሞ በተመሳሳይ ሰዓት ስድስት መኪናዎችን ማሳለፍ የሚችል መንገድ ነው የተሰራው። የመብራቱን ሁኔታ ደግሞ ስንመለከት ወኮውንም ዋናውንም መብራት ማጠቃላል የሚችል ጥራቱን የጠበቀ ስራ ነው። ቦቲያ ተኒሄ የስራ ሂደት ፍጥነት፣ ጥራት፣ ቅንጅታዊ አሰራር ወሳኝ ሚና አለው። ጥራትን በተመለከተ እንግዲህ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እንደሚታወቀው ኳሊቲ አዋርድን በተለያየ ጊዜ ያገኘ ተቋም ነው። ያንን መሰረት በማድረግ እያንዳንዱ የስራ ላይ ስራውን እንዲያማከር ኃላፊነት ከተሰጠው ድርጅት ጋር በመቀናጀት ሁሉም የስራ አይነቶች ላይ ተገቢውን ስፔሲፊኬሽንን ኳሊቲ ኮንትሮል ስራዎችን እየሰራ ነው የሚገኘው ማለት ነው። የአዲስ አበባ ኩሬደር ልማቱ በአጭር ጊዜ ነው ተጀምሮ እያለቅ ያለው። ስለዚህ የእኛንም ደግሞ በአጭር ጊዜ ተጀምሮ እንዲያልቅ ነው። ስለዚህ አንደኛ የሚከታተል ድርጅት አለ። ከተማ ልማትና ኮንስትራክሽን ይከታተለዋል። እኛም ደግሞ እንደ ካንቲባ እንከታተላለን። ክቡር ፕሬዚዳንቲም ደግሞ ቀንም ማታም እያንዳንዱ ቀን ዲዛይንን ያያል የተጠቀሙትን ማቴሪያል ያያል። ምክንያቱም አንደኛ የመኪና ማቆሚያ አለው የእግረኛ ዋኮ ያለው የብስክሌት አለው እንደገና ደግሞ ኤስፋልቱ በፊት ከነበረው ስፋት ቢያንስ ወደ 30 ሜትር ሰፍቶ ነው ያለው። ስለዚህ በጣም በጥራት እንዲሰራ ነው የሚጠቀሙት። አሁን ስፕሪንግ ዋተር የሚጠቀሙትን ጥራታቸው ምን ያክል ነው የሚለውን ነገር ክቡር ፕሬዚዳንት ራሱ እየገመገመ የሚሄድበት ሁኔታ ስላለ በጥራትና በፍጥነት እንዲያድግ እንዲያልቅ እየተደረገ ነው ያለው። መጋሎ ኒክ መንጉሁ አና ያንሳሚ መንጉሁ አጠቃላይ የኮሪደር ልማቱ የተሰራው ስራ እጅግ የሚያስደንቅ ስራ ነው። ከዚህ በፊት ካየናቸው ልማቶችም ጋር የተሻለ ስራ ያየንበት ሁኔታ ነው የነበረው። እኛ ደግሞ ዋና ከተማችን ሰማራት ሆን እንጂ እዚህ ጋር የተጀመረው ስራዎች በቅርበት ያሉ ከተሞች አይሲታ፣ ዱብቲ ሎጊያ፣ አዋሽ እነዚህ እነዚህ አካባቢዎች ላይ ደግሞ ቀጣይነት ቢኖረው አሁን ደግሞ የጎረቤት አካባቢዎች ንጅቡቲ አካባቢ ያሉት ከዚህ ላይ ብዙ ልምድ የሚቀስሙበት ሁኔታ ስለሆነ ያለው ጠራፋማ አካባቢዎች ወይም አጎራባች አካባቢዎች ላይ ቦርደር ላይ ደግሞ እንደዚህ አይነት ነገሮች ተግባራዊ የሚደረጉበት ሁኔታ ቢመቻች ባለሀብቶቹም ደግሞ ሰመራ ከተማ ያው ለሁሉም አካባቢዎች ጌትዌ ላይ ያለች ከተማ ስለሆነች መጥተው ኢንቨስት ቢያደርጉ ከሰላሙም ከሁሉም ነገር ተጠቃሚ የሚሆንበት አጋጣሚ እንዳለ ና ይህንን አጠቃላይ የኮሪደር ልማቱን ላስጀመሩት ለክቡር ጠቅላይ ሚኒስትርን ላቅ ያለ ምስጋና እናቀርባለሁ። አቤንም ያላ ኬንጋዋት ብሕቴህ ያላ ክፋቴትና ያ ሰላም እስ ፕሮጀክቱ የ1.9 ቢሊዮን ብር ፕሮጀክት ነው። ፕሮጀክቱን እያያችሁት እንዳላችሁት ቀሪ ስራ የሚባለው ከዚህ በኋላ ሜጀርሊ የአስፋልት ኦቨርሌይ ስራ ነው። ሶ በፐርሰንት ደረጃ የ1.9 ቢሊዮን ከ80 እስከ 85% ስራዎች ተሰርተዋል። ማለት ቀሪ ስራዎችን በፍጥነት ለማጠናቀቅ ስፔሻሊ የተለያዩ የክልል ከተሞች ተጓጉዘው የሚመጡ የኮንስትራክሽን ማቴሪያሎች አሉ፣ እንዲሁም ከአዲስ አበባ ተጭነው ይመጣሉ። ሶ እነኝን የሎጂስቲክ ና ሜሮን በተቻለ መጠን ቀንሶ ፕሮጀክቱን በተፋጠነ ጊዜ ለማጠናቀቅ ርብርብ እየተደረገ ይገኛል። ሰመራ ሎጊያ ከለውጥ በፊት አንድ ቀበሌ ነው የነበራት ከለውጥ በኋላ ግን ቢያንስ ስምንት ቀበሌ እና ሁለት ክፍል ከተማ ሆና ነው የተዋቀረችው እና አፋር ባለ ባለሀብቶች ህዝብ የአፋር ሕዝብ የሰመራ ሎጊያ ነዋሪዎች አጠቃላይ መንግስት በሚያደርገው ልማት ስራ ላይ ከኛ ጎን ነው ያሉት። ምክንያቱም ኮሪደር ስንጀምር የፈረሱ አጥሮች አሉ የፈረሱ ቤቶች አሉ። የኛ አካባቢ ማህበረሰብ ሰብስበናቸው ካወያየናቸው በኋላ በራሳቸው ነው በራሳቸው ብር ነው ያፈረሱት በራሳቸው ጉልበት ነው ያፈረሱትና ላደረጉት ነገር ከኛ ምስጋና ማቅረብ ፈልጋለሁ። የአካባቢ ማህበረሰብ ኮሪደሩ እንዲሰራላቸው የራሳቸውን ቤት ከመፍረስ ጀምሮ ላደረጉልን ትብብር በቅድሚያ እናመሰግናለን። በመቀጠል ደግሞ እየሰራ ያለውን ነገር የነሱ ሀብት በመሆኑ መጠበቅ አለባቸው፣ መንከባከብ አለባቸው።